አንዲት አረብ ሴት በአደባባይ ቁርአንን በሲጋራ በሚሊዮኖች ሙስሊሞች ፊት በማቃጠል አላህን ተፈታትነች። ግን ይህንን ተከትሎ የተፈጠረው ነገር የሚያስደነግጥ ብቻ ሳይሆን የአላህን ኃይልም በግልጽ ያሳየ ተአምርህም ነበረ። የተፈጠረው ብዙ አማኝ ያልሆኑ ሰዎችን እንኳ መናገር እስኪያቅታቸው ድረስ ባስገረማቸው አስፈሪ ተአምራዊ መንገድ ነበር። አላህ እችን ሴት ይቀጣት። ሱብሃናላህ። ውድ ወንድምና እህቶቼ ቁርአንን የምትወዱ ከሆነ እባካችሁ ይህንን ቪዲዮ ላይክ አድርጉ። ቻናላችንንም ሰብስክራይብ ማድረግ እንዳትረሱ። በኮሜንት ውስጥም አልሐምዱሊላህ ብላችሁ ጻፉ። አሰላሙ አለይኩም የተከበራችሁ ተመልካቾቻችን። ሁሉም የጀመረው ከሙስሊም ቤተሰብ ተወልዳ ሆኖም ፍጹም በዓመት ጥላ ውስጥ ጠፍታ በጌታዋ ላይ ካመፀች አረብ ሴት ጋር ነው። ሕይወቷ የእምብተኝነት ተምሳሌት ነው። ነገር ግን የእርሷ እምቢተኝነት በጭቆና ላይ ሳይሆን በራሷ እምነትና ባህል ላይ ነው። ከሳውዲ አረቢያ ከሚለቀቁ ቫይራል የቪዲዮ ክሊፖች ላይ ፊቷን ልታውቁት ትችላላችሁ። የምትኖረውም በሪያድ ከሚገኙ ዘመናዊ አውራጃዎች በአንዱ ነው። በሶሻል ሚዲያ ላይ በጣም የታወቀች ግለሰብ ናት። ራሷንም እንደ ነፃ ሐሳቢ አድርጋ በማሳየት ትታወቃለች። ነገር ግን የእርሷ የነፃነት ሐሳብ ኢስላማዊ የሆኑ ነገሮችን ሁሉ መቃወም ማለት ነው። መጀመሪያ ላይ የምታዘጋጃቸው ኮንቴንቶች ጎጂ አይመስሉም ነበር። የዳንስ ክሊፖች፣ የሜካፕ አጠቃቀም ጋይዶችና የነፃነት ንግግሮች ተብዮዎችን ነበር የምታቀርበው። ነገር ግን ቀስ በቀስ ፖስቶቿ ወይም የምትለጥፋቸው ነገሮች አስፈሪ ጨለማ አቅጣጫን መያዝ ጀመሩ። ኒቃብና ሂጃብ የለበሱ ሴቶች ላይ ማፌዝ፣ መሳቂያ አድርጎ ማቅረብ ጀመረች። የሚገርመው ነገር ተመልካቾቿ ቁጥራቸው ጨመረ፣ ብዙዎቹም ያበረታቷታል። ግን ከዛ ሁሉንም ሰው ያስደነገጠ ክስተት ተፈጠረ። ከሃያ ሺህ ሰው በላይ በቀጥታ እየተመለከታት ማንም ሊያስበው የማይችለውን ነገር አደረገች። ሲጋራ ለኮሰች። ከዛም ወደ ካሜራው እያፈጠጠች እንዲህ አለች፣ ይህ መጽሐፍ ምን ያህል ትርጉም የለሽ መጽሐፍ እንደሆነ ላሳያችሁ አለች። በግራ እጇ ቅዱስ ቁርዓንን ይዛ የሲጋራዋን ጭስ ወደ ውጭ ነፍታ አውጥታ እያፌዘች አንቀጾቹን ማንበብ ጀመረች። በፌዝ የድምፅ ቅላጼም ቅዱስ ቃላቶቹን ማንበብ ጀመረች። ቢስሚላህ ራህማን ራሂም ብላ ቆመች። ከዛም ሳቀች፣ አፌዘች። እናም እንዲህ አለች፣ እንዴት አንድ ጥንታዊ መጽሐፍ በዘመናዊ ዓለም ውስጥ ያለ ሕይወታችንን ሊመራው ይችላል? ለዚህ አይመስላችሁም ሙስሊሞች ኋላ ቀር የሆኑት? የሰው ልጆችንም ሙስሊሞችና ከሃዲያኖች ወይም ካፊሮች በማለት ይለያያል። ትልቁ ችግር ይህ መጽሐፍ ነው አለች። ግን በዚህ ብቻ አላቆመችም። በካሜራው ፊት ቆማ ሂጃቧን አውልቃ ሲጋራዋን ስማ ቁርዓኑን ልክ እንደ ቆሻሻ ነገር ወደ ጥግ አሽቀንጥራ ጣለችው። የኮሜንቱ ክፍል በአስተያየት ፈነዳ። አንዳንዶቹ አለቀሱ፣ አንዳንዶቹም ሪፖርት አደረጉ፣ ብዙዎቹ ደነገጡ። ነገር ግን እርሷ ፈገግ ብላ እንዲህ ያለች፣ አምላክ የለም ሕግም የለም ብላ ስትሪሟን ጨረሰች። ነገር ግን ልብ ያላለችው ነገር ፈራጁ ጌታ እያያት መሆኑንና ፍርዱም የሚዘገይ ያለመሆኑን ነው። የዛኑ ዕለት ምሽት በአፓርታማዋ ውስጥ እንግዳ የሆነ ድምፅ አስተጋባ ጠርሙሶች ወድቀው ተሰባበሩ ጩኸቶችና ቁርቆራዎች ተሰሙ ጎረቤቶቹ ደነገጡ አንዱ ጎረቤቷ እንደውም ለጋዜጠኞች እየተጎተተች የምትጮህ ትመስላለች ሲል ተናግሯል ከዛም ዝምታ ሰፈነ ለአጭር ጊዜ ያህል የዘለቀ ከዛም በጣም ጎላ ያለ የምት የሚመስል ድምፅ ተከተለ እንደገና ፖሊሶች ተጠሩ። ወደ ክፍሏ ፖሊሶች ሲገቡ ቁርአኑ ሳይነሳና ምንም ሳይሆን በጨረቃ ብርሃኗ እያበራ አገኙት። ሴቲቱ ከመታጠቢያ ቤቱ አጠገብ ወድቃ ነበር። ዓይኖቿ በፍርሃት ተከፍተዋል። እጆቿ በቡጭሪያ ምልክት በልዟል። በጭንቅ ላይ ሆና ከማይታይ ነገር ለማምለጥ የሞከረች ይመስላል። ወደ ሆስፒታል እያጣደፉ ወሰዷት። በሰውነቷ ላይ የሚታይ ከባድ ጉዳት የለም። በአእምሯ ግን ሽባ ሆና ደንዝዛ ነበር። የሥነ ልቡና ባለሙያዎች አእምሮዋ ሊያብላላው ያልቻለውን ነገር ማየቷን ተናገሩ። ደርቃ ነበረ። በቅዠት ውስጥ ጠምዳ ቀረች። አእምሮዋ ማምለት አልቻለም። ውድ ተመልካቾቻችን፣ የቁርአንን ማስጠንቀቂያ ችላ ማለት ከቶ እንችላለን? ኃያሉ አላህ በቁርአን ላይ እንዳለው ከግሳጼም የዞረ ሰው ለእርሱ ጠባብ ኑሮ አለው፣ በትንሣኤም ቀን እውር ሆኖ እንቀሰቅሰዋለን ይላል በሱራ ጣሃ በአንቀጽ 124 ላይ ይህ ተራ ገጠመኝ አይደለም፣ የቁርአኑን አንቀጽ የሚያሳይ ሕያው ምሳሌ እንጂ። በአንድ ወቅት በይፋና ወጣ ባለ አነጋገሯ ትታወቅ የነበረችው ሴት አሁን በዝምታ ውስጥ ሆና ተቀምጣለች። ድምጿ ከርቷታል። አይኖቿን በከንቱ ይንከራተታል ጥግ ላይ በቆሙ የማይታዩ አካላቶች ላይ የሚያፈጥ ይመስል ቤተሰቦቿ ተረበሹ። ቀጥሎ የተፈጠረው ነገር ዶክተሮቿን ክፉኛ ያስደነገጠ ነበረ። ሆስፒታል ውስጥ ባሳለፈችበት ሦስት ቀናቶች ጊዜ ውስጥ አንዲት ታማኝ ሙስሊም ነርስ በሥራ ላይ የነበረች ሱራ ያሲንን በስልኳ ላይ ከፈተችው። ያሲን ወል ቁርአኑል ሐኪም የሚለው አንቀጽ በክፍሉ ውስጥ ሲያስተጋባ ሴቲቱ በኃይል ተዝለፈለፈች፣ ሰውነቷም ተንቀጠቀጠ፣ ልቧም በብርቱ መታ። እናም ጮኸች። በጣም የሚያስደነግጥ ጮኸት ነበረ። በመላው የሆስፒታሉ ሕንፃ ውስጥ ጮኸቷ አስተጋባ። ጠባቂ ዘበኞቹ እየተጣደፉ ወደ ክፍሏ ገቡ። ዶክተሮቹም የሚያረጋጋትን መርፌ በፍጥነት ወጓት። ሕሊናዋን ከመሳቷ በፊት ግን በተደጋጋሚ ተመሳሳይ የሚያውቁ ቃላቶችን ታንሾኳሾክ ነበረ። እሳት አየው፣ ጨለማን አየው፣ ሰንሰለቶችን አየው፣ ወደ እኔ እየመጡ ነው የሚሉ ቃላቶችን። የዛን ዕለት ምሽት ሕልም አየች፣ ለዘለዓለሙ የነፍሷን አቅጣጫ የቀየረ ሕልም የዛን ዕለት ምሽት አስተኛኝቷ ጤናማ አልነበረም። ሰውነቷ ቢያርፍም የአእምሯ ሥራ ግን አላረፈም። ወደ ሌላ ግዛት ገብታ ነበረ። በሕልሟ ውስጥ በአንድ ሰፊ በረሃ ውስጥ ብቻዋን ቁማ አየች። ሰማዩ ደም መስሎ ቀልቷል። ፀሐይ አልነበረም፣ ጨረቃም አልነበረችም። የሚያፍን ጭጋግ ብቻ አካባቢውን አፍኖታል። አቧራው ፊቷ ላይ በነነ፣ ማየት አልቻለችም። ግን ጩኸት ይሰማታል፣ ለቅሶ፣ የእሳት ንበልባል የሚጎተት ሰንሰለት የሚፈጥረው የሚቅለጨለጭ ድምፅ አካባቢውን ሞልቶታል በዚህ አስፈሪ ትዕይንት መሃል ልክ እንደ ነጎድጓድ የሚያስተጋባ ድምፅ መጣ ግን የድምፁ አመጣጥ የቁጣ ሳይሆን በጥልቅ ሀዘን ውስጥ ያለ ድምጽ ነበረ ኦ አንቺ ባሪያዬ መጽሐፌ ምን ጉዳት አመጣብሽ ዙሪያዋን ተመለከተች ግን ከንፈሯ አልተንቀሳቀሰም መመለስ አልቻለችም ደረቀች ቅዝቅዝ አለች ከፍርሃቷ በተነሳ ከዛም ከአሸዋው ስር የወረወረችው ያው ቁርዓን በመለኮታዊ ብርሃን እያበራ ዳግም ወደ ላይ ወጥቶ ታያት። ለመሸሽ ሞከረች፣ ግን እግሮቿ መንቀሳቀስ አቃታቸው። ቁርዓኑ ከፊቷ ተንሳፈፈ፣ በራሱም ተገለጠ። አንብቢ የሚል ድምፅ አዘዛት። አይሆንም፣ እባክን፣ እየቀለድኩ እኮ ነው፣ ቪው ለማግኘት ስል እኮ ነው ይህን ያደረግኩት ስትል አለቀሰች። ግን ድምፁ እንዲህ ሲል መልስ ሰጣት። ቁርዓንን ያከበረ አላህ በዚህ ዓለምም በአኺራም ያከብረዋል ብሎ ነብዬ አላስጠነቀቅም። የናቀውም አላህ ያዋርደዋል አላለም። ያንቺ ፌዝ የማይታይ መስሎች ነበረ። ከዛም ከእግሯ ስር ያለው መሬት ተሰንጥቆ ተከፈተ። እርሷም ጨለማ ውስጥ ወደቀች። ብርሃን የሌለበት ጥልቅ ስፍራ፣ ከርቀት የእሳት ነበልባል፣ በዙሪያዋ ፊት ከሌላቸው ፍጥረቶች ጋር ይጨፍራል። ተቆልፈው በሰንሰለት ተጠፍንገው እያለቀሱ ድንገት የራሷን የላይፍ ስትሪም ቅርጽ ሲጋራ ይዛ ቁርአን እየቀራች እያፌዘች አየቻት። ነገር ግን በዚህ ጊዜ ፊቷ ቆዳ አልነበሩም የራስ ቅል ብቻ ነበር ያላት። አይኖቿ ፍም እሳት መስለው ቀልተዋል። ድምጿ ተኮለታተፈ፣ ሰይጣናዊ ቅላጼንም ያዘ። በጉልበቷ ተንበርክካ ተንሰቅሰቃ አለቀሰች። አላህ ሆይ እባክህን ይቅርታ አድርግልኝ፣ ታውሬ ነበረ። በዛ ቅጽበት መለኮታዊ የሆነ ብርሃን ያለው እጅ ወደ ላይ አነሳት። ቁርአኑ ከፊቷ ሆኖ ወደ በረሃው ተመልሳ ራሷን አገኘችው ንኪው ሲለ አንድ ድምፅ አዘዛት እየተንቀጠቀጠች እጇን ዘረጋች ጣቷ የቁርአኑን ሽፋን በነካ ቅጽበት አንጸባራቂ ብርሃን ጠቀልላት ስቃይዋም ጠፋላት ንፋሱም ተረጋጋ ሰላምም አየሩን ሞላው ነቃች እምባዋ በፊቷ ላይ እየፈሰሰ የሆስፒታሉን አልጋ አረጠበው ነርሶች እየተሯሯጡ ወዳለችበት ክፍል መጡ ነርሱን ተከትለውም ዶክተሮቹ ገቡ። ነገር ግን በዚህ ጊዜ ተረጋግታ ነበር። ሰውነቷ ቢሰባበርም እርጋታ ይነበብባት ነበር። ግብጻዊቷን ነርስ እየተመለከተች ተማጸነቻት። እባክሽን የቁርአን ኮፒ አምጪልኝ አለቻት። ነርሷ አለቀሰችና አቀፈቻት። የዛኑ ቀን መንፈሳዊ ትጥበት እንዲደረግላት ጠየቀች። ከዓመታት በኋላ ለመጀመሪያ ጊዜ ውድዋ አደረገች። ከልብ በመነጨ ሁለት የተውባ ሶላት ሰገደች። ስግደቷን ከጨረሰች በኋላ እጇን አንስታ ሙስሊም ያልሆኑት ዶክተሮች ሳይቀሩ ልባቸውን የነካውን እጅግ ኃያል ዱዓ እንዲህ ስትል አደረገች። አላህ ሆይ በመጽሐፍህ ላይ አፌስኩኝ፣ በነብይህ ላይም ተሳለቅኩ፣ እዝነትህንም ካድኩ። ሆኖም አንተ ግን አዘንክልኝ። የራሴን ጉድጓድ ራሴው ቆፈርኩ፣ አንተ ግን በእዝነትህ ከወደቅኩበት ጨለማ ጉድጓድ አወጣኝ። እኔ ዋጋ የሌለኝ ሰው ነኝ። እባክህን ሁለተኛ እንዳትለቀኝ። ቃላቶችን ቃላቶችህን በከንፈሮቼ ላይ እየጠራሁ እንድሞት ፍቀድልኝ። ውድ ተመልካቾቻችን ለልጅቷ ደህንነት ሲባል ስሟ አልተገለጸም። ነገር ግን ዛሬ የተለወጠች ሴት ሆናለች፣ ሙሉ ሂጃብ ለብሳለች፣ ድሮ ያሰራጫቻቸውን ኮንቴንቶች ወይም የቪዲዮ ይዘቶች ሰረዘች። ሌሎች ከጉዞዋ እንዲማሩ በአደባባይ መቶበቷን፣ ንስሐ መግባቷን አወጀች። በአንዱ ልብ በሚነካ ቪዲዮ ላይም ባጋራችሁ መልእክት ለላይክ ወይም ለዝና ብላችሁ አይራችሁን አትሽጡ፣ ቁርዓን መጽሐፍ ብቻ ሳይሆን ሕያው ተአምር ነው። በቁርዓን ላይ አፌስኩ ግን እርሱ እውነቱን ግልጽ አድርጎ አሳየኝ። ማንም ሰው ከትውስታዬ ሊያጠፋው አይችልም። ይህንን ቪዲዮ የምትመለከቱ ወጣት ሙስሊሞች በደንብ አዳምጡኝ። ትሬንዶች ዲናችሁን እንዲቀሟችሁ አትፍቀዱ ነቢዩን ሰለላሁ ዓለይሂ ወሰለም ተሰሚነትን ለማግኘት ስትሉ በሌላ ትተኳቸው። ከሁሉም በላይ ደግሞ በቀልድ እንኳ ቢሆን ቁርአንን ለመናቅ ክብሩን ለማዋረድ ፈጽሞን እንዳትሞክሩ፣ ንጽህናው ከተራራም በላይ ከፍ ያለ ነውና። ይህ መለኮታዊ መጽሐፍ በዚህ ሕይወት ጠባቂያችሁ ነው፣ በመቃብር ውስጥ ደግሞ መንገድ አሳይ ብርሃናችሁ ነው። ኃያሉ አላህ በሱራ አልኢስራ በአንቀጽ ዘጠኝ ላይ እንዲህ ይላል ይህ ቁርአን ወደዚያች እርሷ ቀጥተኛ ወደሆነችው መንገድ ይመራል፣ እነዚያንም በጎ የሚሰሩትን ምዕመናን ለእነሱ ታላቅ ምንዳ ያላቸው መሆኑን ያበስራል። አላህ መጽሐፉን በተአምራቶች ሲከላከልና ሲጠብቅ ይህ ለመጀመሪያ ጊዜው አይደለም። በ1972 እንደ ኤሮፓውያን አቆጣጠር ኢራቅ ውስጥ የሚኖር አንድ ሰው በተቃውሞ ላይ እያለ ቁርአንን አቃጠለ። ምስክሮች እንደዘገቡት ሁሉም ነገር ተቃጥሎ የቁርአኑ ገጾች ሳይቃጠሉ በአየር ላይ ተንሳፈው ማየታቸውን ተናግረዋል። በፍልስጤም ውስጥ ደግሞ የአየር ጥቃት ሁሉንም ነገር አውድሞ ቤቶችን ወደ ፍርስራሽ ከቀየረ በኋላ በእንጨት መደርደሪያ ላይ ቁርአኑ በተቀመጠበት ምንም ሳይሆን ተገኝቷል። እነዚህ ክስተቶች አጋጣሚዎች አይደሉም፣ ለሚያስተነትኑ ሰዎች ምልክት ናቸው። ውድ ወንድምና እህቶቼ ይህ ታሪክ ልባችሁን ከነካው ስሜታችሁን ነክቶንባችሁን ካመጣው ወይም ነፍሳችሁን ካነቃው፣ ልክ እንደ ማንኛውም ስሜታዊ ታሪክ ቆጥራችሁ እንዲያልፋት አድርጉት። የለውጣችሁ ቅጽበት እንዲሆን ፍቀዱለት። የህይወታችሁን ማርሽ የምትቀይሩበት ትምህርት አድርጉት። ቤታችሁ ውስጥ አቧራ ለብሶ የተቀመጠውን ቁርአን አራግፋችሁ አንድ አንቀጽ እንኳ ቢሆን ዛሬውን አንብቡ። ከዛም ም እንዲህ በሉ፣ አላህ ሆይ ከቁርአን ህዝቦች መሃል አድርገኝ በሉ። ይህንን ታሪክ ለሌሎች ያጋሩት ለውቅና ብላችሁ ሳይሆን የአንድን ሰው ልብ እንኳ ከጨለማ ለመመለስ ስትሉ። ቁርዓንን የምትወዱ ከሆነም ይህንን መለኮታዊ ተአምር አክብሩ፣ በአላህ ፍትህና ምህረት መኑ። ይህንንም ቪዲዮ ላይክ አድርጉ፣ ቢያንስ ለሶስት ሰዎች ደግሞ ሼር አድርጉት። ይህንን ቻናልም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አላህ ምላሳችንን ከንቄት ይጠብቅልን፣ ልባችንን ትሑት ያድርግልን፣ ሕይወታችንንም በእውቀትና በእውነት ብርሃን ያብራልን ቁርዓንን በከንፈራችን ግንባራችንን በሱጅድ ላይ ልባችንንም በእምነት ብርሃን ላይ አድርጎ ይግደለን። አሜን።